አንተ ህይወት እየመሩ ያሉ ማናቸው ናቸው? ጓደኞች፣ ያንተ ቡችሎች እና እቺ ባለጌው ጋጠወጣ ሄርሜላ ምትባለች አንተ ህይወት እየመሩ ሆነ ብላ ይሄን ቪዲዮ ይሄን ነገር አቀናብራ ፕራንክ ያመጣችሁ፣ በጣም የሚያናደኝ ከምንም በላይ ሩታን እንደ በግ እየጎተቷት እየደወሉ እንደፈለጉ እያመጡ የዩቱባቸውን መድመቂያ ያደርጓታል። እኔ የሚያናደኝ ሩታ ለምንድን ነው ሲጠሯት ማንም ሰው ሲጠራት መሄድ የለባትም በቃ መሄድ የለባትም በአሁኑ ሰዓት እሷ ይደክማታል እርጉዝ ነች ይህን እንኳን አያስቡላትም ለምን እሷ ባለችበት ሁሉ ዩቱብ ይታይላቸዋል ገብቷቸዋል እየጎተቱ በራሳቸው ጥፋት በራሷቸው ጥፋት በራሳቸው ብልግና እየጎተቱ እያመጧት እቺ እርጉዝ ሴት ደካማ ሴት ይጫወቱባታል እኔ ምለው ሩታ ስልኳን በቃ ስልኳን ብሎክ አድጓቸው የራሷን ሕይወት መኖር ነው ያለባት። አሁን ከቤተሰቦቿ ጋር አሪፍ እየሄደች ነበረ። በቃ ደስተኛ ነች፣ ጥሩ ስሜት ላይ ያለችው። ግን የእሷን ስሜት ለማበላሸት ሆነ ብላ ቋጥራ የተነሳች ነች። ሄርሜላ ማለት ቤተሰብ ሰበ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉት፣ ለዝች ለጋጠወጥ ሄርሜላ እንዲደርስልኝ። ላይክ ላይካችሁ እንዳይለኝ ሰብስክራይብም አድርጉ እና ቤተሰብ መጀመሪያ እቺ ሴት አብርሽ እና ሩታ እንዳይታርቁ ያደረገችው እሷ ነች። በምን ምክንያት በሉ አሁን ይሄ ብላችሁ ሽማግሌ ምናምንም ተሰብስቦ አብርሽም ለመታረቅ ነበረ ቡታጅራ ይመጣው፣ እሷ ሆነ ብላ ሆነ ብላ እነሱን ለማለያየት ብላ ነው። ሆነ ብላ ከቡታጅራ ወደ ቡታጅራ ይመጥቹ ከአዲስ አበባ። ባለፈው ጊዜ ነግሬያቸዋለሁ። ቡርቅ እንትና ሄርሜላና አብርሽ እንደተጣሉ እንደተከራከሩ እንዳትመጪ እንዳላት እሷ ግን የእሱን ቃል ሰብራ ነው የመጣችሁ። ለምንድን ነው ቡታጅራ የመጣችሁ? እስኪ ንገሩን። ለምን ቡታጅራ መጣች? ልታጣላችሁ ልታለያያችሁ፣ አብሮ እንዳይሆኑ ስለምትፈልግ ማለች። ጋጠወጥ ባለጌ ማለት ነው። እኔ ማርያምን ነው የምላችሁ፣ እንደዚህ አይነት አይናውጣ አይናውጣ ደረቅ በህይወቴ አይቼ አላውቅም። አብርሽን ብትሆን ልንገርህ፣ ሩታ ያለችው ነገር ሁሉ ልክ ነው። ማንም ሰው እየመጣ በህይወትህ በአንተ ህይወት መጫወት የለበትም። በአንተ ህይወት ማንም ሰው ሊመራው አይችልም። ህይወትን መምራት ያለብህ አንድ እንደ አንድ አንተ ነህ። የአንተን ህይወት እየመሩ ያሉ ማናቸው ጓደኞች፣ የአንተ ቡችሎች እና እቺ ባለጌው ጋጠወጣ ሄርሜላ ምትባልች የአንተን ህይወት እየመሩ ያሉ ማለት ነው። አንተ እውነተኛ ሰው ከሆን ከዚች ልጅ ለምን አትርቅም? ከዚች ልጅ ለምን አትርቅም? በቃ ያስደገመችው ድግምት እና የያዘው ያስደገመችው ድግምት እንድትርቀው አይፈልግም እሱ ራሱ ማለት ነው። እቺ ሴት ሆነ ብላ የሩታን ደስታ የሩታን ህይወት ለመበጥበጥ የሆነ ብላ የተነሳች ሴት ነች። እውነት እግዚአብሔር የማትፈራ ሴት አሁን ቀደም አይታችኋል። እንግዲህ እንዴት እንደምትሆን እንዴት እንደምትሽኮረምም እንዴት አይኗን ስልብልብ ስልምልብ ስልምልም እንደምታደርግ አይታችኋል ሁላችሁ እኔ ቅርታ በቃ በቃ የሆነ የሌለ ሳቅ የሆነ በቃ ወንድ ልጅን የማሻፈድ ወንድ ልጅን የማሻፈድ ስታይል ነበረ ስትጠቀም የነበረችው። እኔ ደግሞ ያናደኝ የዚህ የአብርሽ ነገር ነው። አንተ እኮ ነህ ዋናው እኮ ዋናው እኮ አንተ እኮ ነህ አንተ እኮ ነህ ዋናው። ሩታን ማስከበር ያለብ ሩታን እኮ አስናካት እኮ እንዴ አንቺ ማነች? በነሱ ወጥ ደውለሽ ሁለተኛ እንዳትደውይላት ብላሻለች፣ እንዳትደውይላት ሩታን ብትይኝ፣ ብሎክ አድርጊያት ከዚህ በኋላ ምን ለምትልሽ ያለች ይሁት ሲኔ ደውላ ስትልሽ ከባልሽ ጋር ጎን ቁማ ስታወራ እኔ ደሜ ነው የሚፈላው። ማርያም በማርያም እስቲ እናንተ ፍረዱ፣ እናንተ ኮሜንት ላይ አስቀምጡ ፍረዱ። እቺ ምን አይነት አይናውጣ እንደሆነሽ ማለት ነው። ከት እንጃ እኔ አላቅም። እኔ እንደዚህ አይነት ነገር ጋጣ ወጥ የወጣ ጋጣ ወጥ የወጣ ነገር ነው የማይደረግ ነገር የማይጠበቅ ነገር ይሄ ሁሉ ሴራ ያሴረችው። ስልክ እኔ ነግሬያችሁ ነበር፣ ስልክ ሲያወራ አብርሃም፣ ስልክ ሲያወራ ከሩታ ጋር እሷ ሰምታለች። ስለሰማች ነው ሆነ ብላ ይሄን ቪዲዮ ይሄን ነገር አቀናብራ ፕራንክ ያመጣችሁ። በቃ እሷ የሆነ ነገር ስታጠፋ አብርሽ፣ ይቅርታ አብርሽ፣ እኔ እንደዚህ ነው እንደዚህ ሆናል ብዬ እኮ አላሰብኩም። በቃ ይቅርታ አርግልኝ ምናምን፣ እሱም እንግዲህ ብሎ እሺ፣ ይቅርታ አርግልሻለሁ፣ በቃ ነገር ደግሞ ተመልሶ ቲክቶክ ላይ ደግሞ እሽኮሎሊ እሽኮሎሊ እያልክ ደግሞ ትመጣለህ። ህይወትን ማስተካከል ካለብህ ከሄርሜላ ጋር ያለህን ነገር አቁም። የተደረገብህ ነገር ደግሞ ካለ ሂድ ጸበል ተጠመቅ። ጸበል ሂድ ማርያምን ነው የምላችሁ። ስውሯ ማርያም ሁሉን ነገር ታወጣልሃለች። ሂድ ጸበል ተጠመቅ። አሰርታብህም ከሆነ እውነቴን ነው የምናገረው። ይሄ ልጅ ወዶ አይደለም እንደዚህ የሆነ በእሱ ህይወት ሰው እየተጫወተበት ያለው ወዶ አይደለም እንዴ ሩታ ስንት ትንገር? ሩታ እኮ ከአንተ ጋር እኮ መታረቅ እኮ ትፈልጋለች እኮ ከአንተ መራቀቅ እኮ አትፈልግም። እሷ ግን አንተን አሁን እዚህ ጋር እያስራካት ያለኸው መልሰህ ደግሞ ትለማመጣለህ መልሰህ ታጠፋለህ፣ መልሰህ ትለማመ መልሰህ ታጠፋለህ። እንዴት ነው እቺ ልጅ ስላንተ ይቅርታ የምታደርግልህ? እንዴት ነው አንተን ነገርስ የምትሰማህ እንዴ እቺ ልጅ? እኔ አይና አውጣ እናንተ! ኧረ በስመ አብ ወመንፈስ ቅዱስ! ምን አይነት ቲኬት እንደመጣች ሆነ ብለሽ ከአዲስ አበባ አስጠንጥመሽ አስተንቁለሽ የመጣሽው ነገር ነው። አብረሽ ላይ የተጫወተበት ያለው አንቺ እውነተኛ ሴት አይደለሽም። ሩታ ብታቂ፣ ማሳዘን ማሳዘን የደብሽም ነበረ እንዴ አንቺ? ቆይ ልታስታርቂ ነው ልታለያይ ነው ወይስ ምንድነው ሀሳብሽ? ምንድነው? አሳኛ እኮ አልገባንም። ስለ አብርሽ ሁላችሁም ታውቃላችሁ ላስረዳችሁ ምናምን እኛ አብርሽ እናውቀዋለን። አንቺ ነግርሽናል። ከአንቺ በፊት ነው የዛሬ ሁለት ዓመት ሶስት ዓመት ነው አብርሽ የምንከታተሉ ነው። አንቺ ስለነገርሽ ያለ አብርሽ ጥሩ ሰው ነው ጥሩ አይደለም ብለን የምናውቀው ማለት ነው። አንቺ ነሽ መተሻውን ስድ ያደረግሽው፣ ባለጌ ያደረግሽው አንቺ ነሽ። ጋጠወጥ በሰው ህይወት ገብተሽ የምበጠብጭ ብጪ ባለጌ ሴት ማለት ነው። እኔ እንዳንቺ አይነት ሴት ከማይ ማርያምን እንዳው ሴትነቴ ሁሉን ያስጠላኝ ቤተሰብ ሰው እንዴት ሴራ ያደርጋል? እንዴት ሴራ ይጠመጠማል? ጓደኞቹ እራሳችሁ ሴራ እየጠመጠማችሁበት አብሪሽ ላይ እንዴ! እንዴት ነው እናንተ ይሄን አላስችሏችሁ? ሩታ እንደዚህ የምትጫወቱባት ምንድን ነው ይሄን ያስቻላችሁ? እናንተ ልባችሁ እንዴት ነው ቻለላችሁ? እቺን እርጉስ ሴት እንዲህ የምትጫወቱባት እንደፈለጋችሁ፣ እያደረጋችሁ እንደፈለጋችሁ፣ እየጠራችሁ እንደፈለጋችሁ የምታወሯት አረ፣ በእናትሽ ክብር ይኑርሽ፣ ክብር ለራስሽ፣ ክብር የሚባል ነገር አለ። አትሻፍጂ እየመጣሽኛ ነ፣ እኛ አንፈልግሽም አንቺን፣ ማየት አብርሽና ሩታ ዩቱብ ላይ አንቺን ማየት አንፈልግም። በቃ እየመጣሽ ጌሰሽ፣ ኮረመምሽ፣ እያሻሸሽ አንቺ የምታስተምር ሁሉ ብልግና ብቻ ነው። ምንም የምታስተምሬን ነገር የለም። አንቺ ጋጠወጥነትም ብልግና ወንድ በማሻፈድ በመቀማት ነው። እኛ አንቺን ያወቅንሽ በምንም፣ በጥሩ ነገር አላወቅንሽም። ስለዚህ ከነሱ ህይወት ውጪ በቃ ውጪ። አጠቅሚም ለአብርሽ አጠቅሚውም። አንቺ አንቺ ገና ለገና አብርሽ ዩቲዩብ ታዋቂ ዩቲበር ነው ገንዘብ አለው መኪና አለው ይሄ ይሄ ነገር ነው። አንቺን አላላቅቅም ብሎ በኃይለኛው ያሰራሽበት በታንቺ ባለጌ ስድ ማለት ነው። በጣም ነው የሚያሳዝነው። እግዚአብሔርም ብቻ ሩታዬ እግዚአብሔር ባላሽ ቢጠብቅ ነው። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ።